ሰላም ጠና ስለን እየተወደዳችሁ እና የተከበራችሁ ውድ ውዴ የዩቲዩብ ተከታታዮች እንዴት ሰነበታችሁ እንዴት ከርማችኋል እንዴት ሳላችሁ ኑሮና ብልሃቱ እንዴት ይዟችኋል ከረጅም ቆይታ በኋላ ተመልሼ መጥቻለሁኝ አብራችሁን ቆይ ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ አድረግ ቤተሰብ አባል መሆን ትችላላችሁ ቪዲዮንም ላይክ በማድረግ ጀምሩ ክብራትና ጉራ ወደ ተመልካቾች ከሰሞኑን እንግዲህ ኢቢኤስ ስለ አዲስ ምዕራፍ ላይ እንዴት የታችን ቀርባ የተናገረችው ነገር ብዙ አነጋግሯል ድራማ የሚላለ እውነተኛ ታሪክ ነው የሚላለ የተለያዩ ሀሳቦች እንግዲህ ሶሻል ሚዲያ ላይ እየተንጸባረቁ ይገኛሉ በሱ ዙሪያ ዛሬ እንግዲህ በደንብ እናወራበታለን አብረን እንቆይ ቪዲዮን እስከመጨረሻ በማየት እናንተ ማሳብ አስተያየት ካላችሁ ቪዲዮ ላይ ሀሳባችን ማጋራት ትችላላችሁ እህታችን እንግዲህ ኢቢኤስ ላይ ቀርባ በዚህ መልኩ ነበር ስለ ራሷ የተናገረችው እሺ ከዛ በኋላ ያው ሁሉ ነገር አለፈና ዩኒቨርሲቲ ገባሽ ዩኒቨርሲቲ ገብተሽ ሁለተኛ አመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ እንዴት ነበር እስቲ ጊዜውን አስታውሽ ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ በረ ሶስት ሰዓት ዘጋብኝ መመለስ አልፈልግኝ ወጣሁኝ። ወጣሁኝና የሆነ የሚሯሯጥ ይሯሯጣሉ ማለት ነው ሰዎቹ። ስንሄድ በቃራ እንደዚህ ተኩሶ የተነሳ ማለም ትሄዳላቸው። በቃ በዚህ ሄዱ፣ በዚህና እንትን በሉ፣ እዚያ ጋ ግቡ ምናምን ሲሉን እኛ በሰዓቱ ተኛን፣ ተቆርቁሮ ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል። የእነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ፣ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየ ነው፣ ጫካ ውስጥ ምንም ነገር ሳይፈጠር? አመት ከስድስት ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው፣ ትታጠቃላችሁ፣ አለበለዚያ ያሰብነዋል እሱን እንሰራለን፣ አብረን ምና ይሆናል እያሉ። የት ነበር ስምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተከልል ስንመል ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነው? ዝም ብለን ስናክ ነበር። ምን ሆነው፣ ከአንድ አመት ከስድስት ወር በኋላ ምንድ ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችን እናወልቀው፣ ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ነው የነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታወስም ደዝንዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም በስድስተኛ ቀን ስናቃ ክብራት ነገ ብርሁን እንደተመለከታችሁት እንግዲህ ቪዲዮ እንደተመለከታችሁት እይታችን በዚህ መልኩ ነበር እሷ ላይ የደረሰባትን ነገር የገለጸችው ይሄ እጅግ በጣም ዘግናኝ ነው በሰው ልጆች ላይ በነገራችን ላይ ሰው የሆነ ሰው ሰው ሆኖ የሚያስብ ሰው በሰው ልጆች ላይ በዚህ ደረጃ ያደርሳል ተብሎ የሚጠበቅም የሚገመትም አደለም ነገር እንግዲህ በዚህ መልኩ ይሄ ቪዲዮ ከወጣ በኋላ ብዙ ሰዎች ሌላ ትኩሳት አመጡ። እስቲ በይበይሱ ጉዳይ ላይ አንድ ቱባ የመንግስት ባለስልጣን ላስ እናርገው ያ የመናገር አዲስ አበባ ለገሰት ሁሉ የብልጽግና ፓርቲ ፕሮፓጋንዲስት እንዴት ነ ገና የቤት ኪራ የተወደደብህ መንግስት የቤት ኪራይ ከፍሎ አስቀምጦ ሆድን እየቻለ ደሞዝ ከፍሎ የመኪና ነዳጅ አያስጨንቅ፣ የመኪና ሰርቪስ አያስጨንቅ፣ ስለ ልብስ አትጨነቅ። አንድ ስራ መስራት ያቅታል? የፕሮፓጋንዳ ስራ በሜዳ ኢቢኤስ ስለ አስር ለዜሮ ስትለጠለጥ የለ አላየው? እርግጠኛ ነኝ እስካሁን ብሎ አላየው። አብርሽ እንግዲህ ድራማ ነው እያለ ነው አትሊስት መንግስትን አፌክት የሚያደርግ ህዝብ ለህዝብ የሚያጋጭ የሆነ ብሄር ከሆነ ብሄር የሚያጥላላ ፕሮግራም ተሰርቶ ሲወጣ የ30 እና 40 ደቂቃ ቪዲዮ ተቀርጾ ዶክመንታሪ ተሰርቶ ሲዘጋጅ አታየው? ይሄ ፖለቲካሊ ምን አይነት ኢምፓክት ያመጣል የሚለውን አታገናዝብም። ቪዲዮውን እንኳን ስታዩት ቢያንስ ከስር ሰዎች የሉም ይህን ነገር አናላይዝ ማድረግ የሚችሉ አይን ያወጣ ውሸት ኢትዮጵያ ውስጥ ባለ ትልቅ ሚዲያ ሲሰራጭ፣ ይሄ እኮ ቲክቶክ አይደል? ቲክቶክ ላይ አይደለም ወይም ፌስቡክ ላይ የተለቀቀ አይደለም። መንግስት ማኔጅ ሊያደርገው የሚችል ሚዲያ ላይ ነው። የሚዲያ ነፃነት ልትሉኝ አትችሉም። ይሄ እልም ያለ አይን ያወጣ ውሸት እየተዋሸ የኦሮሞ ህዝብ እንዲጠላ የወለጋ ህዝብ እንደገዳይ እንደ አራጅ እንዲታይ እየተደረገ ልጅቷ እዚህ ላይ እንዲህ በሳሱኝ እያለች ፊቷን ፊቷ ቡግር የሌለው ልጅ እኮ ነች። ቡግር የሌለባት ፊት ፊቴን አቃጠሉ ሄዱት። ቪዲዮ ይታለስ፣ ፊቷ ላይ ያለው ጠባሳ አምስት ስድስት እንትን ያለው ፌሮ ኦዲዮስ ከተቱ ስትል ይታለ። ጠባሳው ይኸውልህ። ነምበርስ ዶንት ላይ ነምበርስ ዶንት ላይ ኦኬ። ልጅቷ ወልዳለች አይደል አዲስ አበባ መታ ከመውለዷ በፊት የመጨረሻው አንዳንድ ሰዎች በዚህ መልኩ ድራማ ነው ውሸት ነው የተሰራው ነገር ትክክል አይደለም እያሉ መጥተዋል። ነገር ግን ልጅቱ በምትናገረው ልክ ጉዳዩን እኛ ስናየው ምንም አይነት ነገር ውሸት የሚመስል ነገር የለውም። በሌላኛው ጽንፍ ደግሞ ሌሎቹ እንደዚህም እያሉ ነው። ስሙ ሳይጠራ አቤት ያለው ዩኒቨርስቲ፣ እንግዲህ ለብርቱካን እውነተኛ እዛ ትምህርት ቤት ላይ ተምራ ከሆነ ሁለተኛ የእናቷ ቤት ሆኖ ከጎኗ መቆም ሲገባው ስሙን ለማጥራት በሚል እንግዲህ ሐሰተኛ የሆኑ መረጃዎችን ሰብስቦ የዲጂታል ሰራዊት አዋቅሮ በተመሳሳይ ሰዓት እንዲፖስቱና ላይክ የልጅቷን ቁስል ለመደበቅ የሄደበት ርቀት የሚያሳዝን ነው። ግን ይሄ ኒኩላር ፊዚክስ አይደለም። በቃ ይሄ አንድ ሲደመር አንድ ሁለት ነው። ማንኛውም ሰው እንደዚህ አይቶ የሚያውቀው ነገር ነው። በነገራችን ላይ ብርቱካን እኮ መጀመሪያው አደለችም። እጅግ በጣም ብዙ ልጆች እኮ በዚህ ጉዳይ በተለይ ሴቶችና ህጻናት በዚህ ጉዳይ እኮ አልፈዋል። አሁንም ላይ ከረንት ሊ እኮ የሚሰቃዩ አሉ። አዲስ አይደለም። ግን ይህንን አሁን እኛ ጋ ቸገሮ ኢትኒክ ፖለቲክስ ጋር የተያያዘ ስለሆነ ህይወታችን የሆነ ሰው ተበደልኩ፣ ተቸገርኩ፣ የሆነ ነገር አደጋ ደረሰብኝ ሲል በቃ የሆነ ግሩፕ ኦፍ ፒፕል የኔናት ወይም ደግሞ ከኔ አይደለችምና ሉ ለጨፍጭፋት ወይም ደግሞ የኔናትና ለደብቃት አይነት ጨዋታ ማለት ነው። በጣም ያሳዝናል። እስከ መቼ ነው በዚህ ርቀት የምንሄደው? አይታወቅም፣ ግን በዚሁ ውስጥ ሴቶችና ህጻናት ተጠቂ ናቸው። በጣም ያሳዝናል። በዚህ ጉዳይ ማለት ነው። በተለይ የብርቱካንን ቁስል ለመደበቅ የሄዳችሁበት ርቀት በጣም ያሳዝን። እንደ ሴት እንደ እናት እንደ እህት እንደ ልጅ በቃ በሁሉም ዘርፍ ስታዩት በጣም ነገኔ ላይ እንደማይሆን ምንም ዋስትና የለኝም። በጣም ያሳዝናል ማለት ነው ያደረጋችሁት ነገር። ውጭ ያለነው ወደ ሀገር እንዳንገባ የማያደርግ በጣም ከባድ ነገር ያደረጋችሁት፣ አዝነናል። ክብራትና ክብራ ወንዱ ተመልካች እንግዲህ ይታችን ያነሳችው ሀሳብ ትክክል ነው። አሁን የብርቱካን ቁስል ሊያመን ይገባል። ቺ ልጅ ይታችን ብትሆን ለኛ ዘመድ ብትሆን እንደሌላ ብሔር ብሄር ወይ ደግሞ እንደሌላ ሰው አድርገን ባናስባት ኖሮ ሊሰማን ይገባ ነበር። ስለዚህ ይሄን ጉዳይ አንስተው ከፖለቲካ ጋር ማገናኘት አይገባኝም በጣም የሚያሳዝነው ደግሞ ኢቢኤስም በእርግጥ እንግዲህ በምን ምክንያት ይሁን አይታወቅም ቪዲዮን አንስቷል ይቅርታም ጠይቋል በዚህ ጉዳይ ደብዳቤው ላይ እንደምትመለከቱት እዚህ ታሪክ ላይ የተወሳሰበ ነገር እንዳለ አምናለሁ ነገር ግን በምንም ታምር ይሄ የሚሆን ጉዳይ አይደለም ብሎ መደምደም እና ድራማ አድርገን መሳላችን ትክክል ነው ብዬ አላስብም ኦፍኮርስ የደንብዶሎ ዩኒቨርሲቲ ተማሪ ላትሆን ትችላለች ከሌላ ዩኒቨርሲቲ በዚህ መልኩ ሄዳ ብትሆንሳ በዚህ መልኩ ተደፍራ ቢሆንሳ? ሊሆን አይችልም፣ ኢትዮጵያ ውስጥ እንደዚህ ነገር ሆኖ አያውቅም። የሆን ማኛም አንድ የምለው ነገር አለኝ ያለ ነው። ደንቢዶሎ ዩኒቨርሲቲ ነው የተማርኩት ብላ አንድም የጠቀሰችው የለም። ደንቢዶሎ ዩኒቨርሲቲ ግን መግለጫ ወጣ ፈስ ያለበት ዝላ አይችልም ነው ስምን ካልጠራ ለምን ወጣ? ምክንያቱም ድራማ ተሰርተዋል። የደንቢዶሎ ላይ አስራ ሰባት እህቶቻችን በደል ደርሶባቸው በልታቸኋቸኋል። እስካሁን ድረስ ቤተሰብ ደመንባ እያለቀሰ ለትምህርት የሄዱ እህቶቻችንን ፖለቲካ ውስጥ የማይገኙ እህቶቻችንን በልታቸዋል። ምንድን ነው ስራችሁ? የሽፍታዎች ሴት መድፈር ነው እንግዲህ ክብራትና ክብራን ወዱ። ተመልካቾች ብርቱካን እዛ ሚዲያው ላይ የፋርማሲ ተማሪ እንደሆነች ነበር የገለጸችው። አሁን ደግሞ አዳዲስ ነገሮች እየወጡ ናቸው። ይሄ ነገር ትንሽ ኮምፕሌክስ ይሆነ ይመስለኛል ምንድን ነው አሁን እየተባለ ያለው አካውንቲንግ ተማሪ ነች የሀዋሳ ዩኒቨርሲቲ ተማሪ ነች ተብሎ ደግሞ ሌላ ጉድ መጣ የእህታችን የብርቱካን ጉዳይ እንግዲህ አሁንም አነጋገሩን ቀጥሏል ማለት ነው አሁን ላይ እየወጡ ያሉ መረጃዎች ደግሞ በጣም ያስደነግጡ እና አስገራሚ የሆኑ ነገሮች ነው ማለት ነው እንግዲህ እየተጠቀሰ የነበረው ደምቢዶሎ ዩኒቨርሲቲ እንደምትማር ፋርማሲ እንደሆነ እየተገለጸ ነው አሁን ደግሞ ፎቶዎች ተያይዘው እየወጡ ያሉ መረጃዎች ሀዋሳ ዩኒቨርሲቲ እንደምትማር እና እንዲሁም ደግሞ የአካውንቲንግ ተማሪ እንደሆነች ሆን ብላ አቀናብራ ተከፍሏት ነው እየተባለ የተለያዩ መረጃዎች እየወጡ ይገኛሉ እናንተስ ምን ትላላችሁ ብዙዎቻችን የብርቱካንን ቪዲዮ ካየን በኋላ ነገሩን ድራማ ነው ብለን ለመቀበል ቸግሮናል። ልጅቱ የምትናገርበት መንገድ እያለቀሰች እንግዲህ ኢቢኤስ ስቱዲዮ ውስጥ ያሉ ሰዎች ብቻ ሳይሆን በሰዓቱ ፕሮግራሙን ያዩ ሰዎች፣ ሁሉም ሰዎች እያለቀሱ ነበር ያን ፕሮግራም ያዩት። ታሪኩ በጣም አሳዛኝ ነው። እንደዚህ አይነት ከባድ ነገር፣ እንደዚህ አይነት ትልቅ ነገር እቺ ልጅ የምር ተቀናብሮ ድራማ ሆኖ የሚመጣ ከሆነ ይሄ በጣም ከባድ ነገር ነው። እንዴት በዚህ ደረጃ ሊሰራ ይችላል ድራማ? ድራማ ካልሆነ ደግሞ እንዴት በዚህ ደረጃ በሰው ልጅ ላይ ደግሞ በጭካኔ በተሞላ መንገድ ሰው በደላ ያደርሳል? ነገር ግን የብርቱካንን ጉዳይ አይነት በቃ ኢትዮጵያ ውስጥ ሆኖ አያውቅም ብሎ ጽንፍ የያዙ ሰዎችን ስናይ ትንሽ ያሳዝናል። ቃት ወደ ተመልካች እናንተን በዚህ ጉዳይ ምንድን ነው ሀሳብ አስተያየታችሁን ማጋራት ትችላላችሁ። የዛሬ ቪዲዮ ይህንን ይመስል ነበር። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች ይመለሳለሁ። አስሬ ነበርኩኝ። ኢትዮጵያ ለዘላለም ትኑር። ወዳችኋለሁ። ባይ ባይ።